እስመሃያል አንተ እኩት ወስቡህ ወደ ከስባሃት የውላችሁ። አሁን በዚህ ሰዓት ላይ የተሰጠ ያለው ቅዱስ ሥጋ ክቡር ደም ከሰማይ የወረደ የሕይወት እንጀራ ነው። ራሱ ጌታችን ኢየሱስ ክርስቶስ ከሰማይ የወረድኩ እንጀራ ነኝ፣ የሚበላኝ ከቶ አይራብም፣ የሚጠጣኝም ለዘላለም አይጠማም። ወገኖቼ ማስቀደስ በረከት ነው፣ መልካምነት ነው። ቀድሞ ገብቶ ማስቀደስ መከታተል ታላቅ ነገር ነው። ግን ዋና ዓላማ አለው። ከመጣችሁ አልቀረ ንስሐ ገብታችሁ ይህንን ማዕድ መሳተፍ ይገባችኋል። በአሁኑ ሰዓት ሲሰጠ ያለው ቅዱስ ሥጋ ክቡር ደም በቀራኔው የፈሰሰው ደም ነው። እስመ ኃያል አንተ እኩቶ ስቡህ ትልቁ የአምልኮት ምስጋናችን ነው። አንተ ኃያል ነህና እስከ ዘለዓለሙ ድረስ ምስጉን ነህ። ይሄንን ራ ዮሐንስ ምዕራፍ አምስት ላይ እናገኘዋለን። ከሀያ አራቱ ካህናተ ሰማይ ከአርባቱ እንስሳ ጋር ሆነው ለታረደው በግ ይላል ደሙን ላፈሰሰው ምስጋና ያቀረቡበት ነው። ቅዱስ ቅዱስ ቅዱስ፣ ያለህና የነበርክ ክብር ምስጋና ውዳሴ ላንተ ይሁን እያሉ ያመሰግኑታል። ለምን ታርዶ? አድኖናልና። ለማን ታረደ? ስለና ስለ እናንተ እዚህ ጋር የመኖር ትርጉማችን ይሄ ነው። አስቀድሼ መጣሁ፣ እንደው በግልጥ ምንገራችሁ ሙሉ አያደርገውም። አስቀድሼ ተቀብዬ መጣሁ ግን ሙሉ ያደርገዋል። ለሱ ያብቃችሁ። መበርታት አለባችሁ። ጊዜ የሚሰጥ አይደለም። ይህ ቅዱስ ስጋ ክቡር ደም የቅዳሴው ዋና ክፍል ነው። የአምልኮቱ ክፍል ነው። በተዋህዶ ቤተ ክርስቲያናችን ትልቁ የአምልኮ ክፍል የሚባለው ቅዳሴ ነው። ቅዳሴው ደግሞ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም የሚፈተትበት ያንንም የምንቀበልበት ነው። በራ ዮሐንስ ምዕራፍ 3 ቁጥር 20 ላይ በሩን አንኳኳለሁ አለ። የትኛውን በር ነው የሚያንኳኳው? የእኔና የእናንተን ልብ የእኔና የእናንተን ልብ እያንኳኳ ነው። ምን ማለት ነው? ንስሐ ግቡ። አስቀድሞ ዮሐንስ ይሄንን ነግሮናል። ንስሐ ግቡ። ከምድረ በዳ ጀምሮ እየጮኸ የመጣው ቅዱስ ዮሐንስ መጥምቀ መለኮት ይሄንን እያበሰረን ንስሐ ግቡ፣ መንግስተ ሰማያት ቀርባለች። ዘመኑም ቀርቧል። መልካም ላደረጉ የዘላለም ሕይወት፣ ክፉ ላደረጉ የዘላለም ፍርድ። ተጠንቀቁ። ወደ ንስሐ አባቶቻችሁ የተጠጋችሁ ዋነኛው ጉዳያችሁ ይሁን። አስቀድሰን መሄድ ብቻውን በቂ አይደለም። በግልጽ ነው የምነግራቸው። ቆይ ትንሽ እናባብላቸው የሚባለው ነገር ሰው የሚሞትበትን ቀን ካወቀ ችግር የለም። ያችን ዕለት የሚያውቃት የለም ነው፣ ማቴዎስ አራት ላይ የሚል እኛ ስለ ደማዊ ስለ ስጋዊ ስለሚያልፈው ዓለም ነው። እንዲያውም ደማችንን ከደሙ በላይ አድርገን እየተፋጀንበት ነው ያለን። የመጨረሻው ዘመን ስለሆነ በደሙም የቀረብ ነው። የተቀደሰው ደም የድንግል ማርያም ልጅ የኢየሱስ ክርስቶስ ብቻ ነው። ቤተ ክርስቲያናችን ይሄን ታስተምራለች። የመጨረሻው የመንፈሳዊ አገልግሎት ክፍል ይሄ ነው። ቅዳሴ በራ ዮሐንስ ላይ ዮሐንስ ወደ ሰማይ መልአኩ ከወሰደው በኋላ መጀመሪያ መጽሐፉ እንዲፈታ ፈለገ። አንድ መልአክ አወጅ አለ። ከሰማይም ከምድርም የሚፈታው አንዳች ባጣ ጊዜ አለቀስኩ አለ። በሰባት ማየትም የተዘጋው መጽሐፍ ምንድን ነው? ጽርቅንና ፍርድን የምንሰማበት ነው አለቀስኩ አለ። ወደ አንዱ መጥቶ መልአክ አይዞ አታልቅስ፣ መጽሐፉን ይፈታ ዘንድ የሚቻለው ከዳዊት ስር የሆነው የይሁዳ አንበሳ የድንግል ማርያም ልጅ ኢየሱስ ክርስቶስ የቅድስት ቤተክርስቲያናችን ትልቁ ጌጥ ነው። የክርስቶስ ደም ምንድንበት ነው። ወገኖቼ ልንሰብዝ፣ ልንጾም፣ ልንጸልይ፣ ልናስቀድስ እንችላለን። መዳረሻ ከሌለው ግን በሩ ካልተከፈተልን ግን ምንድን ነው መመላለሱ ብቻ? ህፃናት ሲቆርቡ እናያለን። አዋቂዎቹስ? ትልልቆቹስ? አንቺስ? አንተስ? የታረደ በግ አይቆምም። ዮሐንስ ግን በራእዩ የታረደውን በግ ቆሞ አይቶታል። የታረደ በግ ይቆማል። እኛ እንድንቆም እርሱ ታረደ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ፋሲካችን እርሱ ታርዷልና አለ። የታረደው በግ ተመልከቱት፣ አሁንም የታረደው በግ እዩት። አሁንም አይኖቻችን ይገለጡ። ደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱም ጋር አብሬ እራት እበላለሁ አለ። ምስጋና ይግባው። የቅዱስ ሥጋው የክቡር ደሙ ጉዳይ አብረሻት ወይም አብረሃት በላ አብረ በማይዱ ዙሪያቶንም አንዳንድ ጊዜ መምጣታችን ለምን እንደሆነ ራሱ አንዳንድ ግራ ይገባል። በዚህ ቤተ መቅደስ ስጋዊ ደማዊ ስልጣንም ሆነ ሀብት፣ የምድራዊ አገልግሎት የለም። የሰማይ አገልግሎት፣ የሰማይ ምግብ ግናል አለ። ያም እንዲጨነቀው ስለዚህ ስለ ስጋዊ ስለ ምድራዊ ራሳችንን በህይወት መምራት አለብን። የታረደውን በግ እንድናየው ነው። ዮሐንስ ካለቀሰ በኋላ ያየው የታረደውን በግ ቆሞ አየሁታል። በኃጢአት የወደቅ ነው። በኃጢአት ያለ ነው። በህይወት እንድንቆም የታረደው በግ ስለኛ ቆመ። ከዚያ በኋላ እሱ ነው የሚፈታው አለ። ዛሬም ኃጢአት በደላችን ሁሉ ይፍታለን። ስለዚህ የቅዱስ ሥጋ ክቡር ደም እዚህ ጋር እየተሰጠ ያለውን አስቡበት። መዳናችሁን በመንቀጥቀጥ ፈጽሙ ሲል በመፍራት በመንቀጥቀጥ ኃጢአቴ በደሌ በስቷል ብለን በአምላካችን ፊት በርከክ ብለን በካህኑ ፊት በርከክ ብለን ንስሐችንን መቀበል። መዳናችሁን በመንቀጥቀጥ ፈጽሙ። ስለዚህ ቤተ ክርስቲያን መጣን፣ ቅዱስ ሥጋ ክቡር ደም ካልተቀበልን ይህ ግብዣ ለማን ይሁን? አንድ ንጉሥ ግብዣ አደረገ። አሁን ባሮቹን ላከ፣ ማናቸውንም ጥሩ እንዳትተው ብሎ በስላች መንገድ ላይ ቆማቸው ለሁሉ አውጁ አለ። መስቀለኛ መንገድ ላይ ይሄ ግብዣ ለሁሉ ተነገረ። አንዳንዱ ዛሬ ነው ወይፈን የገዛሁትና ወይፈኔን ላቀናው ወይም ላለማምድ ይሄዳለሁ፣ አለ። አንዳንዱ ዛሬ ነው ሚስት ያገባሁትና ከጫጉላ በቃ፣ ምክንያት አበዛዙ። ከዚያ በኋላ ሄዱና ይህንን ምክንያት ነገሩት። ሲነግሩት ምንድን ነው ያላቸው? ሂዱና የተናቁትን ዶችን ጥሯቸው፣ ተቧቸው። እነዚህ ባለ ምክንያቶቹ ምንድን ነው ምክንያታችን? ነገር ምንድን ነው ምክንያታችን? ስለዚህ የሶልዳችሁ ይመናል። ጠንክሩ፣ ጽሙ የመንፈስን ሰይፍ ታጠቁ፣ ዲያብሎስን ድል ታደርጉታላችሁ ይላል። ወደ እግዚአብሔር ቅረቡ፣ ፊታችሁ እንዲበራ ወደ ንስሓ አባቶቻችሁ ቅረቡ። እኔ በደለኛ ነኝ፣ በዚህ ምድር ላይ ስኖር ራሴን አርክሼን የኖርኩ የምገባ አይደለሁም ቤተ መቅደስ ላይ በሉና፣ ራሳችሁን ዝቅ አድርጋችሁ ቅረቡ ካህኑ ጋር። ካህኑ ተመጣጣኝ ንስሓ ይሰጣችኋል፣ ቅጣት ከዚያ በኋላ የክርስቶስን ድካሙን ለእኛ የደከመውን ድካም ለእኛ የተሰቀለውን መከራ አብርን እንካፈላለን። ባልና ሚስት ተመካከሩ፣ ተነጋገሩ። ሳይመሽቀኑ የመዳን ሰዓት አሁን ነው ይላል። በዚህ መሰረት ነው ስማያል አንተ እኩቶ ስቦያን ነው እንጂ ቀልድ አይደለም። ወገኖች እባካችሁ አስቡበት፣ ተነጋገሩበት፣ ንሳግቡበት። ስጋው ደግሞ ተቀበሉበት። ኢየሱስ ክርስቶስ መድኃኒታችን ለቅዱስ ስጋው ለክቡር ደሞ የበቃችሁትን ያጽናችሁ ያልበቃችሁትን ደግሞ ወደ እርሱ ያምጣችሁ።